ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምጭ ሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርእስተ ዜናዎችን በማስቀደም እንጀምራለሁ። በአዲስ አበባ አስደንጋጭ መረጃ ተሰምቷል። ቦሌ ኤርፖርት ድልድይ ስር ሰላማዊ ሰዎች ተገድለው መገኘታቸው የአዲስ አበባ ህዝብን አስደንግጧል። በአዲስ አበባ ከፋኖ ጋር ግንኙነት ይኖራቸዋል የተባሉ ሰዎች በአገዛዙ ቤታቸው ሊበረበር መሆኑም ታውቋል። ብርበራው ኤርትራውያንን አማሮች ላይ ያተኮረም እንደሚሆንም ተገልጿል። አገዛዙ በአዲስ አበባ ምን ይፈጠርብኝ ይሆን በሚል ከባድ ስጋት ላይ መውደቁ ተነግሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎች በአገዛዙ ሰራዊት ላይ ባደረሱት ከፍተኛ ምት አገዛዙ ክፉኛ ሽንፈት አስተናግዷል። በቋራ የፋኖ ኃይሎች በመድፍና በዙ 23 የታጀበም ከባድ ውጊያ አድርገዋል። በውጊያው በርካታ የብልጽግና ወታደሮች እስከ ወዲያኛው ሲሸኙ በርካቶችም ቁስለኛ መሆናቸው ነው እየተረጋገጠው። በዚህ አውደ ውጊያ የፋኑ ኃይሎች ያገኙት ከፍተኛ ድል በዝርዝር ይዘነዋል እናስደምጣቸዋለን። በሌላ በኩል በጎጃምም ከባድ ውጊያ ተደርጓል። የፋኑ ኃይሎች የአገዛዙ የጦር መሪን ጨምሮ በርካታ የአገዛዙ ወታደሮችን እስከ ወዲያኛው አሰናብተዋቸዋል። ከፍተኛ መኮንን የአገዛዙ አዋጊም የፋኑ ኃይሎችን በጎጃም ተቀላቅሏል ሉ ከጎጃም የደረሱን የጦር ግንባር መረጃዎችን ወደ እናንተ እናደርሳለን። በሌላ በኩል እነ ደብረ ጽዮን እና እነ ጌታቸው ረዳ ለሁለት ቡድን ተከፍለው ለጦርነት እያሟሟቁ መሆኑ ተሰምተዋል። በአፋር የሚገኘው የነ ጌታቸው ረዳን ጦር ጄኔራል ጻድቃን መጎብኘታቸው ተነግሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል በኦሮሚያ በሸኔ ኃይሎች አሰቃቂ ጥቃት ተፈጽመዋል። የኦርቶዶክስ እምነት አማኞችን ባነጣጠረው ጥቃት ላይ ህጻናት ፓርቲ መግለጫ አውጥቷል ዝርዝር ዘገባ ይዘንበታል በሌላ በኩል ከፍተኛ ቁልፍ የአብይ ጄኔራሎች መልቀቂያ ማስገባት መጀመራቸው ተነግሯል የአብይ ስርዓት እየተንቀጠቀጠ ነው ዝርዝር ዘገባ ይዘንበታል ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ ባርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጌዎች ታበረታቱ ዘንድ እየጠየቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁ ይቆዩ። ቀዳሚ ወደደረኩት ዘገባ አልፋለሁ። የካህኑና ምዕመናኑ ግድያ የዘር ተኮረ ጭፍጨፋ ፕሮጀክት አካል ነው ሲል እናት ፓርቲ በወቅታዊ ጉዳይ ላይ ባወጣው መግለጫም አስታወቀ። እናት ፓርቲ አጠር ያለች መግለጫ አውጥቷል። እንደሚከተሉ አቀርበዋለሁ። በኦሮሚያ ክልል አርሲዞን ጀጅ ወረዳ የአንጎደቼም ቅዱስ በዓል ወልደ ቤተ ክርስቲያን አስተዳዳሪ መምሬ ተስፋ ያለሙ፣ የአጥቢው አባትና ሀገር ሽማግሌ አቶ ክፍሌ ገብረ ክርስቶስ እናም አቶ በጋሻውም በነዋሪዎች አጠራር ሸኔ በሚባለው ኃይል በዚህ ሳምንት አመሻሹን አስራ ሁለት ሰዓት ላይ አስፓልት መንገድ ላይ አውጥተው ገድለዋቸዋል። ሁለት ሰዎች በጥይት ተመተው በሕክምና ላይ ሲሆኑ ሌሎች አምስት ሰዎች ታፍነው እስካሁን የደረሱበት እንዳልታወቀም ተነግሯል። በአካባቢው ተደጋጋሚ ሃይማኖትን፣ ማንነትን ማዕከል ያደረገ ጭፍጨፋ እንደሚደርስ ይታወቃል። በዚሁ አካባቢም ግንቦት አስር ቀን መርጌታ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 አስራ ሦስት ንጹሃን በግፍ ተጨፍጭፈዋል። ከሰላሳ በላይ ታፍነው የተወሰዱም ሲሆን እስካሁን ድረስ የደረሱበትም አልታወቀም። በርካታ ንብረትም ወድሟል። የእርሻ ከብቶች የሆኑ ከሰማንያ በላይ ጥማድም ተዘርፈዋል። ሃይማኖት ለይተው ነው ጭፍጨፋውም የተካሄደው። አሁን አካባቢው ትንሽ ሰላም ቢመስልም ሞት ያንዣበበበት ነው ይላሉ የአካባቢው ነዋሪዎች። በስጋት ተውጠው እንደ ብዙ የኢትዮጵያ አካባቢዎች ሁሉም አርሲ ዞን የእልቂት ምድር ከሆነም ተነባብቷል። ይህ መንግስትንም የሚዲያም ትኩረትም የተነፈገው አካባቢው በነጋ ቁጥር አዳዲስ እልቂቶች እየወለደ ቀጥሏል። የክልሉ ባለስልጣናትም አፋጣኝና ዘላቂ መፍትሄ ከማበጀት ይልቅ ቅንጅ የተባለው አኳኋን ሞቱ እንዳይነገር ከፍተኛ ርብርብ እያደርጋሉ። በፓርቲያችን እምነት በአካባቢ የሚፈጸመው ጭፍጨፋ ሃይማኖትን፣ ማንነትን ማዕከል ያደረገ የተቀናጀ ዘር ማሳሳት ጭፍጨፋ ነው። ይህም ቢዘገይ እንጂ አንድ ቀን አለ ዓለም አቀፍ የህግ ተጠያቂነት ጭምር ማስከተሉ አይቀሬ ነው ሲል የእናት ፓርቲ ይናገራል። ፓርቲው ይቀጥልና፣ ፓርቲያችን ለሞቱት ልባዊ ሐዘኑን እየገለጸም ለቤተሰቦቻቸው መጽናናትን እንመኛለን። በዚሁ አጋጣሚም ታፍነው የተወሰዱ ንጹሐን ያለምንም ቅድመ ሁኔታ እንዲፈቱም እንጠይቃለን ሲል እናት ፓርቲ በዛሬው ዕለት ሰኔ ሁለት ባወጣው መግለጫም አስታውቋል። ህወሓትን ወደሚመለከተው ዘገባ ያልፋሉ። እነ ጀኔራል ጻድቃን ገብረ ትንሣኤ ከህወሓት ተገንጥሎ ወታደራዊ ስልጠና የጀመረውን ቡድን በአፋር ጎበኙ። በአፋር ክልል ወታደራዊ ስልጠና የጀመረውን የህወሓት ተገንጣይ ክንፍ ከህወሓት የወጡት ከፍተኛ ጀኔራሎች በስፍራው ተገኝተው መጎብኘታቸውን ለጉዳዩ ቅርበት ያላቸው ምንጮች ለሚዲያችን ገልጸዋል። የህወሓት ለሁለት መሰንጠቅን ተከትሎ ከነ ደብረጽዮን የተገነጠለው እና በጌታቸው ረዳ ይመራል የተባለው ቡድን በአፋር ክልል ሰራዊት ማደራጀትና ወታደራዊ ስልጠና መስጠት መጀመሩን ሚዲያችን ቀደም ብሎ መዘገቡ ይታወሳል። ከሰሞኑ ደግሞ ከህወሀት የወጡ ከፍተኛ ወታደራዊ አመራሮች ቡድኑን ስልጠና በሚወስድበት የአፋር ክልል ተገኝተው መጎብኘታቸውም ተሰምተዋል። ሞቅታው እየጨመረ ነው ተብሏል። በአፋር ክልል በሚገኙ ነፃ መሬቶች ወታደራዊ ስልጠና የጀመረውን የህወሀት ተገንጣይ ክንፍ በስፍራው ተገኝተው ከጎበኙት ከፍተኛ ወታደራዊ አመራሮች መካከል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 በእርስ መጠፋፋት አልደግፍም ቡድኑን አልጎበኘሁም በማለት ጀኔራል ሳሞራ ማስተባበላቸው ይታወሳል ከዚህ ጋር ተያይዞ ጀነራል ጻድቃን ገብረትንሳኤ በአፋር ክልል ተገኝተው ወታደራዊ ስልጠና የጀመረውን ቡድን ከጎበኙ በኋላ በአቶ ጌታቸው ረዳ የሚመራውን ዲሞክራሲያዊ ሰምረት ትግራይ ሰምረት ፓርቲን ቢሮ በአዲስ አበባ ተገኝተው መጎብኘታቸውንና በፓርቲው ስብሰባ ላይ መሳተፋቸውንም ለሚዲያችን መረጃውን ያደረሰው ምንጭ አሳውቋል በሌላ በኩል በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ ከኤርትራ ጋር ግንኙነት መጀመሩና ጸምዶ የተሰኘ የኤርትራና የህወሀት ወታደራዊ ፖለቲካዊ መሪዎች እንዲሁም የሚዲያ ባለሙያዎችን የያዘ ጥምረት መፈጠሩን የመረጃ ምንጮች እያሳያሉ። በትግራይ ፖለቲካ ውስጥ በተፈጠረው የልሂቃን ክፍፍል ምክንያት ከህወሀት የወጡ የቀድሞ ታጣቂዎች ፖለቲካዊና ወታደራዊ መሪዎች እንዲሁም የሚዲያ ባለሙያዎች ለሁለት ጎራ ተከፍለው የሚያደርጉትን ፍትግ ወደ ለ ለየለት ጦርነት ሊያመራ ከጫፍ ደርሷል፣ ሲሉም የመረጃ ምንጩ አክለው ይናገራሉ። እነ ጌታቸው ረዳ በአብይ አቅጣጫ ሲሰለፉ እነ ደብረ ጽዮን ደግሞ በኢሳያስ አቅጣጫ ተሰልፈዋል። በእነዚህ ኃይሎች መካከል የሚደረገው ውጊያ በማን አሸናፊነት ይጠናቀቃል የሚለውም ከወዲሁ በብዙዎች ዘንድ ቀልብን ስቧል። አሁን በቀጥታ ወደ አማራ ክልል የጦር ግንባር ከማለፌ በፊት በአዲስ አበባ የተሰማውን አስደንጋጭ መረጃ ላጋራችሁ። ቦሌ ኤርፖርት ቦሌ ድልድይ ስር ሰላማዊ ሰዎች ተገድለው ተጥለው መገኘታቸው በምላው አዲስ አበባ ድንጋጤን ፈጥሯል። በፌዴራል ፖሊስ ከፍተኛ ጥበቃ በሚደረግበት በአዲስ አበባ ቦሌ ድልድይ ስር በተከታታይ ሁለት ቀን ግንቦት 29ና ግንቦት 30 2017 ዓ.ም ሰዎች ተገድለው አስክሬናቸው ተጥሎ መገኘቱ ታውቋል። አስክሬኖቹ በአገዛዙ የተገደሉ ከእስር ቤት የወጡና በአዲስ አበባ የታፈኑ አማራዎች ናቸው ሲል የውስጥ ምንጮች ነግረውኛል ሲል ሞሚዲያ የተባለም አንድ ድረገጽ አስነብቧል። ይህ በእንዲህ እንዳለ በአዲስ አበባ ኤርትራውያን ከፋኖ ጋር ግንኙነት ሊኖራቸው ይችላል የተባሉ የባለስልጣናት የነጋዴዎች ቤት ሊፈተሽ ነው የሚል መረጃም እየወጣ ሲሆን የፖሊስ አባላትን ጨምሮ ሰዎች በሌሊት ተገድለው ተጥለውም እየተገኙ ነው። አገዛዙ በአዲስ አበባ ምን ይፈጠርብኛል በሚል ከፍተኛ ድንጋጤ ውስጥ ገብተዋል። በዚህም በርካታ የአማራና የኤርትራ ተወላጆችን ቤት ሊበረብረ መሆኑም ነው የተነገረው። ከዚህ ቀደም የፌዴራል ፖሊስ በአዲስ አበባ እንቅስቃሴ ሲያደርጉ የፋኖ ኃይሎችን በቁጥጥር ስር አዋልኩኝ ማለቱም አይዘነጋም። ይህ በእንዲህ እንዳለ በሌላ ሰበር ዜና ሌሎች ብዙ ቁጥር ያላቸው ከፍተኛ ጀነራሎች የስራ መልቀቂያ ማስገባታቸው ታውቋል። ከአስር በላይ ጀነራሎች በአብይ አህመድ ከጀነራልነታቸው በጡረታ እንዲሰናበቱም መደረጋቸውን በትላንትናው ዕለት በበርካታ ሚዲያዎች ሲዘገብ ቆይቷል። ታዲያ ዛሬ ደግሞ የአብይ አህመድ መከላከያን በራሳቸው ፍቃድ የሚለቁ ቁጥር እየጨመረ መምጣቱንም ያመላክታል። ተራ ወታደር መከላከያው እየከዳ መቀጠሉ እንዳለ ሆኖም የከፍተኛ መኮንኖች ከመከላከያ መልቀቅ የሚያመላክተው ነገር በአገዛዙ ተስፋ መቁረጥ መስጠታቸውንና አገዛዙ ለመውደቅ ዋዜማ ላይ መሆኑን መድረሱን ይጠቁማል ሲል መሳይ መኮንን በአንከር ሚዲያም አስታውቋል። ይህ በእንዲህ እንዳለ ግን ጠቅላይ ሚኒስትሩ በአዲስ አበባ ሽርብትን ላይ ናቸው። አብይ አህመድ ዛሬ ከአዲስ አበባ ከንቲባ አዳነች አቤቤ ጋር በመሆን እየሰሩ ያሉትን ብልጭልጭ ፕሮጀክት ጉብኝት አድርገዋል። ጎሮ መስመር ሲሆን የጎበኙት የህፃናት መጫወቻ መናፈሻ፣ ፋውንቴኖችንም ጉብኝት አድርገናል ብለዋል። ይህ አይነቱ ፕሮጀክት በከተማም ሆነ በገጠር ተጠናክሮ ይቀጥላል ሲሉ አብይ አህመድ ተናግረዋል። የአኗኗር ዘይቤ እየቀየረም የምናብ ውቅር ነው ሲሉም አብይ አህመድ ተኮፍሰውበታል። በገጠርም ዘልቀን የአርሶ አደሮችን ቤት እንዲቀየር እናደርጋለን ሲሉም ተናግረዋል። አሁን ላይ የአርሶ አደሮች ቀይም ገዳይ ድሮን የሚያንዣብብበት ታንክ የሚንቆራጠጥበት ሆኗል። ይህ የኮሪደር ልማት ዓለም አቀፍ ተቋማት እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተቋማት ዜጎች መኖሪያ ቤት ያሳጣ በንግድ የሚ የሚተዳደሩ ዜጎችን ባዶ የቀሩበት ነው ሲሎም ገልጸው ነበረም አብይ አህመድ ግን በተቃራኒው ዜጎቻችንን እያበለጽግንበት ነው ይላሉ። በአዲስ አበባ ሆነ በክልል ከተሞች ህንጻዎች ዲም ላይት እንዲጠመጠምባቸው ተደርጎ እየተብለጨለጩም ይገኛሉ። እነዚህን መብራትም የሚከፍለው ዜጋው ራሱ ነው። በአስፓልት ዳር ላይ የተከለከሉትን ዛፎችና ሳር ውሃ እንዲጠጡ የውሃ ወጪ የሚከፍለው ዜጋው ራሱ ነው። ብልጽግና በግድ እያስከፈለም ይገኛል። እነዚህም ዜጎች ባለሀብቶችና ነዋሪዎች መማረራቸውንም ይገልጻሉ። በተቃራኒው ግን አብይ አህመድ ስለ ብልጽግና ይናገራሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። አፋባሀ ጎንደር ቀጠና የግንባር መረጃዎችን አድርሶኛል። እነሆ እንደሚከተሉ አቀርባቸዋለሁ። በምዕራብ ጎንደር ቋራ ግንባር የአባይ ዳርን ለመቆጣጠር ለወረራ የመጣውን የአገዛዞን ጦር የአፋባሀ ጎንደር ቀጠና መይሳ አውካሳም አራት ተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል እየተመራ አስር ሰዓት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑን ጁላን ቅልብ ጦር ሙትና ቁስለኛ በማድረግ አፈግፍጎ እንዲመለስ አድርጎታል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትሎ መጥቃት በማድረስ በአባይ ዳርና ቀዝቀዝ መካከል ለሶስት ቀን ፍልሚያም ተጠናክሮ ቀጥሏል። አንድ የብልጽግና ኃይል የከባድ መሳሪያ አስተኳሽ መረጃ ቀባዮፒም በ ፋኖ ኃይሎች ተማርኳል። ቁጥሩ በውላ ያልተረጋገጠ የብልጽግና ኃይልም እስከ ወዲያኛው መሸኘቱ ነው የተነገረው። የፋኖ ኃይሎች በወሰዱት የደፈጣና የቀጥተኛ ውጊያም በርካታ የብልጽግና ኃይል እየረገፈ ነው። በሌላ በኩል በማዕከላዊ አርማጮ ወረዳም አሻሜት በተሰኘ ልዩ ቦታ አካባቢም በእንቅስቃሴ ላይ የነበረን የብልጽግናን ኃይል ደፈጣ በመጣል አደጋ ማድረስ የቻለው ደግሞ የደጅ አዝማች አራተኛ ኮር የጎብ ክፍለ ጦር የክርስቲያን ታደለ ብርጌድ መሆኑን ተነግሯል። በደፈጣ ጥቃቱ አስር የብልጽግና ኃይል እስከ ወዲያኛው ሲሸኙ አምስት ደግሞ ቁስለኛ መሆናቸው ነው የተነገረው። የዳግማዊ ቴዎድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድ በበለሳ የአብይ ቅጥረኛ ሰራዊት ላይ አደጋ በማድረስ የብልጽግናን ጦር ሙትና ቁስለኛም አድርገውታል። ከነፍስ ወከፍ እስከ ከባድ የጦር መሳሪያዎችንም በፋኑ ኃይሎች እጅ ገብቷል። የአገዛዙ ጦር ከባድ መሳሪያዎችን ቢታጠቅ የፋኑ ኃይሎችን ማሸነፍ እንዳልቻለ ነው የአካባቢው ነዋሪዎች የተናገሩት። አገዛዞ ዙ 23 ና መድፈ ቢጠቀምም የፋኑ ኃይሎችን ግን ሊያሸንፍ አልቻለም ሲሎም የአይን ማኞች ገልጸዋል። ወደ ጎጃም አልፋለው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች እነሆ ደርሶኛል እንደሚከተለ አቀርበዋለው። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በቀኝ ጌቴ ኦፍቴ ንጉስ ስድስተኛ ክፍለ ጦር የማቻከል በላይ ዘለቀ ብርጌድ በብልጽግና ኃይል ላይ የተሳካ የደፈጣ ኦፕሬሽን ሰርቷል። ይህ ብልጽግና ሰራዊት ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን አቀብሎ ሲመለስ የፋኖ ኃይሎች የማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖዎች ደብ ወንዝ ላይ ደፈጣ በመያዝ የብልጽግናን ኃይል እንደ ቅጠልም አርግፈውታል። በተደረገው ከባድ ውጊያ የመከላከያ አመራሩን ጨምሮ ስምንት የብልጽግና ኃይል እርምጃ የተወሰደበት ሲሆን፣ ለጊዜው ቁጥሩ ያልታወቀ የብልጽግና ኃይል ደግሞ ቁስለኛ መሆኑ ነው የተረጋገጠው በዚህ የተበሳጨው የብልጽግና ኃይል እንደ ልማዶም አንድ መምህር በአሰቃቂ ሁኔታ የረሸነ ሲሆን ሶስት አርሶ አደሮችን ከብቶችን በመግደል ገበሬዎችን ጥማድ እንዲፈቱም አድርጓቸዋል። በሌላ በኩል የብልጽግና ኃይል እየከዳ ወደ ፋኖም እየጎረፈ ነው። የአገዛዙ ቡድን መፈራረሱን ተያይዞታል። በትላንትናው እለት ከብልጽግና ኃይል በመውጣት የአፋበሃ ባህ በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር አብራጃ ሄደን አራት ሚሊሻዎች ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ ሁኔታ አንድ ሻለቃም አጃነው ሞላ የሚባል ግለሰብ የሰላም አስከባሪ ተብሎ ከተሰበሰበው የብርሃኑ ጁላ ጦር ከድብረ ማርቆስ በመውጣት የአፋበሃ በጎጃም ቀጠና መቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድን ከነሙሉ ትጥቆም ተቀላቅለዋል። በሌላ በኩል ልዩ ኦፕሬሽንም ተሰርቷል። በለጠ አያሌው ይባላል። በእነማይ ወረዳ ብቸና ከተማ 04 ቀበሌ ነዋሪ ሲሆን በብቸና ከተማ የግል ትጥቅ ይዞ ለአገዛዙ ስርዓት ሲያገለግል የነበረም ለሆዱ የሚኖር ሰው ነው ይባልለታል። ይህ በምስሉ ላይ የምትመለከቱት ግለሰብ በትናንትናው ዕለት በአባ ኮስተር ብርጌድ ሰርጎ ገቦች አንድ ኮሪያ ክላሽ ከስልሳ ጥይት ጋር ይዞ በቁጥጥር ስር ውሏል። የፋኖ ኃይሎች ይህንን ግለሰብ መማረክም ችለዋል። በሌላ በኩል የፋኖ ኃይሎች ከህዝቡ ጋር የሚያደርጉትን ውይይትም አጠናክረው እንደቀጠሉ ነው። የስድስተኛ ቀኝ ጌቴ ኦፍትያ ንጉስ ክፍለ ጦር ህዝቦን የማንቃት ስራውን በእጅጉም አጠናክሮ ቀጥለዋል። በትላንትና ሁለትም የክፍለ ጦር አመራሮች ከታላቁ የደንበጫ ወረዳ ማህበረሰብ ጋር ታላቅ ህዝባዊ ውይይትም አድርገዋል። በሌላ በኩል ሐዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድም ውይይት አድርጓል። ማህበረሰባችንን ከፋኖ ጎን ሆኖም ትግሉን እየደገፈና ተቋማቱን እየጠበቀ ይገኛል ሲሉም የፋኖ ኃይሎች አስታውቀዋል። የቦቅላ ከተማ የአካባቢው ማህበረሰብ በተቀናጀ መልኩ የየቦቅላ የ የመጀመሪያ ደረጃ ትምህርት ቤትንም በጋራ በመሆን አጥሩን አጥሯል። በሌላ በኩል ራስ ቢትወደድ መንገሻ ማአቲ ከማምስተኛ ክፍለ ጦርም ውይይት አድርጓል። ነበልባሉ ገረመው እንዳወቅ ብርጌድ በወቅታዊ ሀገራዊ ጉዳዮች ዙሪያ ከእንዛ ግድም ቀጠና ማህበረሰብ ጋር ጠልቅ ውይይት ማድረጉን አሳውቋል። ነበልባል በልባል ገረመው እንዳወቅ ብርጌድ ከፍተኛ አመራሮችና የፖለቲካ መኮንኖች በእንዝ ግድም ቀጠና ተገኝተው በወቅታዊ ሀገራዊ ጉዳይ ዙሪያዎች ትምህርት ሰጥተዋል ተናግረዋል አገዛዙ ማሳችንን የጦር ምሽግ አድርጎ መውጫ መግቢያ አሳጥቶን ነበር ያሉት የአካባቢው አርሶ አደሮች አውዳሚው ሰራዊት ከወጣ በኋላ ያገኘነው ነጻነት ከእጃችን ሳይወጣም ብልጽግና እንተባብረን ከአማራ ክልል ጠራርገን እናውጣውም ብለዋል አባቶቻችን በጦር በጎራዴና በወጅግራ ታግለው ያላስደፈሯትን ሀገር እኛም ሳናስደፍር ለልጆቻችን እናስተላልፋለን ሲሉ ገበሬው ተናግረዋል በእለቱ ወኔ ቀስቃሽ ቀረርቶና ዝናፉ ክራም እየቀረበ ሲሆን ሊቃውንትም ተገኝተው ተቀኝተዋል። የአፋ ባሃበ ጎጃም ቀጠና ምክትል ቃል አቀባይ ፋኖ ኢንጂነር ስቲበል አለሞ የጎጃሙን መረጃ ማደረሰን አድማጮች። በመጨረሻ ጠቅላይ ሚኒስትሩ ከዶክተሮች ጋር በተያዘም ዶክተሮችን ሲተቹ ተስተውለዋል። ከዚህ ቀደም አብይ አህመድ የኢትዮጵያ ዶክተሮች ጥራት እንደሌላቸው አድርገው ሲያወሩ ተደምጠው ነበር። ታዲያ ከዚህ ጋር በተያዘም አንድ የሕክምና ባለሙያ ለጠቅላይ ሚኒስትሩም እጅግ አንጀት መልስ ሰጥቷቸዋል። ጠቅላይ ሚኒስተሩ እውቀታቸው ምን ያክል እንደሆነም በተገለጠበት በዚህ ቪዲዮም የህክምና ባለሙያው እንቅጭ እንቅጩን ሲነግራቸው ይታያል። አድምጠነው እንመለስ። የኛ ሐኪም አሜሪካ ሲሄድ ሐኪም አይደለም ተማር፣ ተፈተን የሚባልበት ዋናው ምክንያት ከትምህርት ስርዓቱና ከአስቻይ ሁኔታዎች ጋር የሚያያዝ ነው። ላቡ ችግር ስላለበት የሚማርበት ቴክስቡክ አስተማሪዎቹ ችግር ስላለባቸው ነው። እንግዲህ ጠቅላይ ሚኒስትሩ ሲናገሩ ሰምታችኋል። ግዴታ ያው ለሁሉም ነገር ሪያክት አይደረግም። ግን አንዳንድ ነገሮችን መረጃ የሌላቸውን ነገሮች በመረጃ አስደግፎ ማንም ይሁን ማንም እስካልተናገረ ድረስ መረጃ ያለው ሰው ዝም ካለ ውሸት እየነገሰ ይመጣል። እና ስጀምር አንድ ሀገር የሚፈርሰው የአላዋቂዎች ጩሀት ሲበረታ፣ ሳይሆን የአዋቂዎች ዝምታ ነው ሀገርን የሚያፈርሰው እና ይህን የሚልበት ምክንያት ምንድን ነው? አሁን ላይ ብዙ ሰው ያለ መረጃ ያወራል፣ ብዙ ነገር ማይክ ስለጨበጠ ብቻ ብዙ ነገር ስናገር ትሰማላችሁና፣ ይሄ ሆን ብሎ ሊሆን ይችላል እና ብዙ ምክንያቶች ይኖራሉ። ግን አንዳንድ ዝም ብሎ ዲፍርትም ሊሆን ይችላል እና ይሄ ደግሞ የእኛን ክብራችንን ነበራዊ ሁኔታውን እና እውነታውን የሚቃወም ነገር ስለሆነ መናገር ግዴታ ነው፣ መረጃ ስላለን ማለት ነውና እሳቸው ሲናገሩ እንደሰማችሁት እንግዲህ የኢትዮጵያ ሐኪም ሌላ ሀገር ሲሄድ ከእንደገና ተማር ይባላል። ለዚህ ደግሞ እንደ መንስኤ የገለጹት ነገር አለ። ወደ መንስኤው ከማምጣታችን በፊት ግን የእኛ ሐኪሞች ሌላ ሀገር ሲሄዱ ከእንደገና እንዲማሩ ይደረጋል ወይ ነው ሪያሊቲው? ይሄ ውሸት ነው። እንደዛ የሚባል ነገር የለም። ያለው ምንድን ነው? ኢትዮጵያም ለምሳሌ ለስፔሻሊቲ ፕሮግራም የራሷ ፈተና አለ። እንግዲህ ፈተናውን ተፈትኖ ያለፈ ሰው ብቻ ነው በሚፈልገው ዲፓርትመንት ስፔሻላይዝ የሚያደርገው። እና ደሴም ወይ አሜሪካም፣ ዩኬም፣ ዱባይም ብትሄዱ የራሳቸው የሆነ ኤግዛም አላቸው። ዶክሜንቱ በራሱ ስርዓት ያልፋል፣ ኦተንቲኬት ይደረጋል። ከዛ በኋላ ባለሙያው ሄዶ ዶክተሩ ሄዶ የሚፈተነው ኤግዛም እኛ ሀገርም እንደሚደረገው ሁሉ ኤግዛሞች ይኖራሉ። ኤግዛም ማንኛውም ሰው ዝም ብሎ ማለፍ ስለማይችል ኮምፒት አድርገው አልፎ ስለሆነ መስራት ያለበት እሱም ብቻ ሳይሆን ያደጉ ሀገራት እንደኛ ሀገር ለሰው ህይወትና ለሕክምና ቫሉ ማይሰጡ አይደሉም። እነሱ እጅግ በጣም ለሰው ህይወት ለሕክምና እጅግ ቦታ ስለሚሰጡ ማንም መጥቶ እንዲያክም ስለማይፈልጉ የራሳቸው ስታንዳርዳይዝድ የሆነ ኤግዛም ይኖራቸዋል። እሱን ተፈትኖ ያለፈ ሰው እንደ አዲስ አይማርም። ይሄ ውሸት ነው። ዲኤችኤም ይባላል ዱባይ ብትሄዱ አሜሪካ ስትሄዱ ደግሞ ዩስምሊ አለ፣ ብሪቲሽ ብትሄዱ ፕላብ አለ። ኦስትራሊያም የራሳቸው የሆነ የኤግዛም ቦርድ አላቸው። በነዛ ቦርዶች አንድን ሐኪም ከፈተኑ በኋላ ከየትም መምጣት ከኢትዮጵያ ብቻ አይደለም። ሪያሊቲውን ለምንድን ነው የምታረሰው? ሪያሊቲ ውጭ ነው ያልኩበት ምክንያት ለምንድን ነው ይህን ኤግዛም የሚፈተነው የኢትዮጵያ ዶክተር ብቻ አይደለም። ከናይጀሪያም የሚሄድ ከዱባይም የሚሄድ ከሳውዝ አፍሪካም የሚሄድ ከአውሮፓ እንኳን የሚሄድ አሜሪካ ውስጥ ኤግዛሙን ሳይፈተን ማለፍ አይችልም። ይሄ ውሸት ነው። የኢትዮጵያ ዶክተሮች አቅም ማነስ ስላለ የትምህርት ስርዓቱ እንደዚህ፣ መምህራኖቻችን በደንብ ስለማያስተምሩ ምናምን ተብሎ የተነገረው ነገር ውሸት ነው። እንደ አዲስም አይማርም መሆን አለበትን ማለፍ አለበትን ኤግዛም አልፎ ነው ወደ ስራው የሚገባው ማለት ነው። ሁለተኛ ደግሞ እንደ ምክንያት የዘረዘሩት ነገር የእኛን ማምራኖች ብቃት የማይመጥን ንግግር ነው። ለምሳሌ የማምራኖች የብቃት ችግር ነው እንደዛ የሚባል ነገር የለም። ባይ ዘ ህክምናን አሁንም አልተረዱም ፖለቲከኞች ህክምና አልተረዱም። ህክምና ላይ ወረቀት መግዛት አይቻልም። ህክምና ላይ ማስተማር ማይችል መምህር መጥቶ ማስተማር አይችልም። ምክንያቱም በጠመኔ ብቻ የምንማርበት ትምህርት ስላልሆና የሰው ህይወት ላይ፣ አስክሬን ላይ፣ ላብራቶሪ ብዙ ደረጃ አልፈን የምንመጣበት መንገድ ስለሆነ ይህንን ለማስተማርና ዜጋውን ለማብቃት የማይችል ሰው ሲጀመርም መምህር ሊሆን አይችልም። እንደሌላ ሌላ መምህር አይደለም። ፊዚክስ ማስተማር የማይችል ሰው በፊዚክስ ዲፓርትመንት ሊመረቅ ይችላል፣ እውነት ለመናገር ምክንያቱም ምንም ፕራክቲካል ሴሽን ስለሌለው ብዙም ፕራክቲካሊ በሰው ህይወት ላይ የሚሰራ ስራ ስለሌላል። ተማሩ ስፔሻሊስቶች ባዜ በጣም ድቃት አላቸው። ብዙ ነገር ለሀገር ያበረከቱ ብዙ ሪሰርች የሰሩ በጣም የሚገርም ብቃት አላቸው ናቸው። ሌላ ሀገር እንኳን ሄደው የኢትዮጵያ ሐኪም በነገራችን ላይ የኢትዮጵያ ሐኪም ኮምፒት ማድረግ ብቻ አይደለም እነዛን ኢንተርናሽናል ኤግዛም ተፈትነው የኢትዮጵያ አብዛኛው ሐኪም አብዛኛው ሐኪም በከፍተኛ ውጤት ነው የሚያልፈው። በአፍሪካም ራሱ ኮምፒት ውድድሩን በሄዳችሁ ውጤታቸውን ብታዩ በሚገርም ሁኔታ የኢትዮጵያ ዶክተሮች ናቸው ይህንን ኤግዛም በሚገርም ብቃት አልፎ ኢንተርናሽናል ገበያ ላይ ኮምፒት የሚያረጉ ይሄ ከሪያሊቲ ውጭ የሆነ ነው። ሪያሊቲው ምንድን ነው? የኢትዮጵያ ዶክተሮች እውነት ለመናገር ሌላ ሀገር ሄዶ ተፈትኖ የማለፍ ብቃታቸውም ከሄዱም በኋላ ያለው ብቃት ከሌላ ሀገር ሐኪም ጋር እንደውም ኮምፔር የሚደረግ አይደል። መጽሐፎቹ የተጻፉት ኢንተርናሽናል ናቸው። የምንማርበት ስርዓት ኢንተርናሽናል ነው። ስለዚህ ከማምህራን ብቃት ጋር ተያይዘው ከኢንተርናሽናል መጽሀፍት ጋር ከመጽሀፍት እጥረት ጋር ምናምን ተያይዘው የተባለው ነገር ውሸት ነው። ሪያሊቲው ግን አሁንም ቢሆን የኢትዮጵያ ሐኪም ኢትዮጵያ ውስጥ መፈተኛ ተቋማት ኤግዛም ሴንተርስ የሚባሉ አሉ። እነሱ ቢዘጋጁ በቢቃት ማለፍ የሚችሉና ለዓለም ገበያ መቅረብ የሚችሉ ናቸው። ሪያሊቲው ይሄ ነው። ዋሽ ተመለካቾች፣ ለሰዓቱ ያስኮላችሁ መረጃዎች እነዚህን ይመስላሉ። በሌሎች መረጃዎች እስከማገኛችሁ ድረስ ቸር አሰማኝ።